ሰው ደስ ይላል፣ ቁም ነገር የሆነ እና ነገሮች አስተካክሎ በቃ አላህ ወደሚወደው ይቀላቀል። ኢማኔ ሙሉ ቢሆን ደስ ይላል፣ ሁሉም ደስ ይላል። ኢማኔ ግማሽ ነው። አሰላም ዐለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ጋይዝ፣ እንዴት ናችሁ? ሰላም ነው ወይ? እኔ ያለው አልሐምዱላሂ ሰላም ነው። በያላችሁበት ያለም ዳርቻ በሙሉ ሰላማችሁ ብዙ ዝቲበል። እንዴት ናችሁ እናንተ ደህና ናችሁ ወይ? ታ ድምፄ በጣም ይቅርታ አልሰራም። ደህና ናችሁ ወይ? እኔ ያለው አልሐምዱላሂ ሰባት ቀን ጦም ና ዝለሻ እንደ ሳራ የሚል ስላለ ማለት ነው። እንኳን ሰባት ቀን አንድ ቀንም አላድር። እንዴት ናችሁ? ደህና ናችሁ? እንዴት አመቻችሁ? ከኔ ጋር ሁሉም ሰላም ነው አልሐምዱሊላ። በያላችሁበት የአለም ዳርቻ ብሎ ሰላማችሁ በዚህ በልክፎ አይንካችሁ፣ አላህ ጤናችሁን ይስጣችሁ። ዛሬ እንግዲህ በተለያዩ ሰዎች መጥቻለሁ ማለት ነው። ገርሞኝም ነው ባይዘው ወይ መጀመሪያ ብዱን ያያችሁት ላይ በጣም ገረመ። ምስኪን የአሕሙ የሚባል እያሳዘነ ባይዘው ወይ ከዛ በፊት ግን ሰሞኑን እየተሰራጨ አለ የብሬክስ ሀበሻዊ ወንድም ሞተ እያላቸው ነው እኔ ወንድም እንዳለው ራሱ አላቅም ነበር ውጭ ሀገር ማለት ነው የምር በጣም ነው የሚያሳዝነው እኔ ምንድን ያልኩት ለናቱ ለእናቱ ጽናቱን ይስጣት ማለት መቼም እናት የምረዋ ላኪ ለእናቱ ጥናቱን ይስጣት የምር በጣም ከባድ ነው ደግሞ ልጅ ነው እኔ ወንድም እንዳለው የምር አላቅም ግን የእኛ ሰው መቼም ከሞተ ለማሰራጨት የምትቸኩሉት ነገር ቤተ ቤት፣ ጌታዬ ወይዬ። እኔ መቼም ታዘብኳችሁ የምር። እስቲ ከሳይሞት እንዲህ እዚህ ሸር አድርጋችኋል ማለት ሳይሞት፣ ምን ሸር እናድርግለት ትችላላችሁ። ሳይሞት ቻናሉን ምናምን በመልካም ስራ ወይም ደግሞ ብቻ ብቻላቅም በሆነ ነገር ሻር አድርጋችሁትም፣ ዛሬ ሲሞት ግን ይህን ያህል አሟሟቱ ግን እስካሁን የያወቅነው ነገር የለም። ለእናቱ ጽናቱን ስጣት። የምር ለእናቱ ያልኩበት ምክንያት አለኝን ምንድን ነው ከዚህ በፊት የሆነ ያው ሁላችሁም ሰምታችሁታል ብዬ አስባለሁኝ። አንዴት አንድ ወጣት በሶሻል ሚዲያ ሲጠይቁት ሰማሁ። ምን ጠየቁት? ከእናትህና ካንተ ማን ፊት ቢሞት ይሻልሃል? ብሎ ሲጠይቀው እሱም ተደናግሮ ምን አይነት ጥያቄ ነው ብሎ ከመጨረሱ በፊት እኔ እናቴ ብሎ ነገረው። ምክንያት ሲጠየቅ አይ እናቴ በእኔ በጣም እጅጉን ስለምትጎዳ እኔ ብጎዳ እኔ በእሷ ብጎዳ ይሻለኛል እሷ በእኔ ተምትጎዳ ብሎ የመለሰ ወጣት ነበረ እና ያትዛለኝ እውነት ለመናገር እና ለእናቱ ጽናቱን ውስጣት ያልኩበት ምክንያት ያ ነበር። ግን ቤተሰብ አለ፣ ሁሉም ቤተሰብ ነው። ግን በጣም የምትጎዳ እሷ ነች፣ እና ያሳዝናል። ልጁ ልጅም ነው። ወላሂ እንዲያውም ሀገር ነበረ አሁን የመጣው ምናምንም ሲባል እየሰማሁ ነው። እንግዲህ ወንድሙን የምናውቀው ብሬክ ሳበሻዊ ነው። እሱም ጽናቱን ይስጥ። እዛ እየገባችሁ ራሱ ጽናቱን ይስጥ ማለት ትችሉ ነበር። ከመፖሰት የሞተ ሰው ማለት ነው። ለማናቸውም ይሄ እኔ አስተያየት ነው። ወደ ገደለው ስንገባ ዛሬ መጀመሪያ ቪዲዮ ላይ ያስቀመኩት አህሙ ማሂን እንግዲህ፣ አዎ ፈትፈታችን አይቀርም። ጋይስ ማን አለን? ማሂን ለአበባ ይዞ ሁዶ ለትዳር ጠይቋት ነበር ለመጀመሪያ ጊዜ። በነገራችን ላይ ሱ ልጅ ምስኪን እንዲሆን አወቅኩኝ መጀመሪያ ቪዲዮ ያየ ነው። እኔ የምር አለ እዛው ቪዲዮ ላይ እንደነበሩ እኔ የምር ግን እንደው የምር በቃ ሙሉ ሰው መሆን ፈልግ ነበረ እያለ አለ። ከምሩ ማለት ነው። አዎ ሙሉ ሰው መሆን ያስፈልጋል። ግን አሳዘነ የባይዘቦች እሺ ብትለው ብዬም ተመኘ ሆይ ግን ደግሞ ግን ተገናኝቶ አብረው መሆን አይተናቸው አናውቅም። በዚህ ዘመን ደግሞ ለትንሽ ጊዜ አብረው መሆን ያስፈልጋቸዋል መሰለኝ። ይሄ ሶሻል ሚዲያ ሰው ገራሚ ነው። ብቻ እሺ ብትለው ብዬ ተመኝቸ ነበር። አሰን ቡራ ከር እያለ እና እንደዛም ሆነ ትሆነዋለች ብዬ ማስብ ነበር ማለት ነው። ግን ያው አልሆነም። ለዛሬው፣ ምናልባት ለሚቀጥለው። ከዚህ በፊት ኢክራምንም እንዲሁም ደግሞ ማሒንም ስቶሪ ሲያደርጋቸው ነበር። ወይ ጉድ አንተዬ! ሰው ነው እንደሚያምርህ እንዲሄድቸው፣ ልጅ እንዴ! ላኪም የሰው አመራት፣ አንተም የሰው እነዚህ እኮ የሰው ናቸው። ማሒም ያሰናት ኢክራምም የሳም ናት። በነገራችን ላይ ኢክራምና ይሳም ጠፍተዋል አለ። ምን ምንድን ነው ሚስጥሩ? ከጀርባ ተጋቡ እንዴ? ቀለበት አሰሩስ ነበር ሰሞኑን። የለም ተጋቡ መሰል፣ ሰርጉን ብቻቸውን ጥለውን በሉ መሰል። ይሄ ሶሻል ሚዲያ ሰው እነሱ ምሸገራቸው ምንም ምንም ችግር የለባቸውም። ላፍ ማለት ይችላሉ። እኛን ጥለው ለማናቸውም የነገ ተናጎደ እንደሚመጡ ተስፋ እናደርጋለን። ግን አሕሙ ዛሬ አሕሙና ማሒ ጥሩ ነገር ነው ብዬ አስቤ ነበረ። ግን የሶሻል ሚዲያ ነገር ነው እና ሳይሳካ ቀረ። ለሚቀጥለው ይሳካል ብዬ ተስፋ አደርጋለሁኝ። ይስማሙ ነበር ምን ነው የሚዲያን ቆሚስ ዝም አላችሁ? ሳ ለምን አታጣምሩትም? ከሌላ ሰው ጋራ ነባም በፈኪ ምክንያት ሄደች ፈኪም ሄደች። አጣምሮት ማጣመር እኮ ትችሉበታላችሁ አይደለም? ለምን ዝም አላችሁ? አሁን ደግሞ ከማንጋና አጣምረው አሕሙ ከማንጋ ይሁን ብላችሁ ሳ አላሰባችሁም በነገራችን ላይ ያው ከአንድ ዋጋ አጣምሩትና ይሄ ስራ ስራ ማለት ነው። ይሄ ስራ ነው፣ ገቢ እንትን እያለላቸው ያሉት ማለት ነው። ምንም ማድረግ አይቻልም። ከዛ በመቀጠል ደግሞ ወደ ነቡ ስንሄድ ነቡ የምር በጣም ቆንጆ ልጅ ናት፣ በጣም ጸባይ ያላት ልጅ ናት። ያው እስከሚያበላሻት ድረስ ማለት ነው፣ ይሄ ፕራንክ ምናምን የሚባለው ነገር እስከሚያጨልላት ድረስ ጥሩ ልጅ ናት። ዛሬ ደግሞ እውነት ለመናገር ይህን ያህል ሽብር እጀ ቢመጣ ምን ልሰራ ምን ያሰራል ምናምን ብለን አብዛኞቻችንን ወደ ኢትዮጵያ ያሉትን ወይም ደግሞ ወደ ኢትዮጵያ የሄዱ ሰዎችን እንጠይቃለን። ያንን ተመጠየቃችን የተነሳ እሷም ይሄ ኢንፎርሜሽን ደርሷታል መሰለኝ። ያው የሶሻል ሚዲያ ሰው ሆናለች። ዞሮ በቅርብን ብትመጣም በጣም ደርበብ ያለ የልጅናት፣ ደርበብ ያለ ሰው ረጋ ያለ ሰው ይመቸኛል። ለምን እንዲሁ አላቅም። ከሴቶች ከወንድም ሳይበዛ ረጋ ያለ እኔ ቆፍጠን ያለ ማለት ነው። እና ለማናቸውም ምንድን ብላለች ዛሬ ጸጉር ቤት ሄዳ ነበረ። ጸጉር ቤት ይመቻል፣ ጸጉር ቤት ይሻላል የሚለውን ነገር ይዛ ሄዳ ነው መሰል ጸጉር ቤት ጓደኛዋለች። አጥባ ትተኩሳለች ምናምን ነገር ፕራንክ አርጋታለች፣ በወተት እጠቢኝ ብላ ማለት ነው። የማይመስል ወሬ እና ያንን ነገር ሰፖርት አድርጋናለች። ጸጉር ቤት አንድ የተሻለ ሆኖ አግኝታ ለእኛ ወደ ሶሻል ሜዲያ ይዛ መጥታለች ማለት ነው። እናመሰግናለን። ይሄ ነገር አሁን ለእኛ ለእኛ በጣም እንዲህ ምንስራ ብሎ ለሚጠይቅ ሰው ጥሩ መረጃ ነው ብዬ ነው የማስበው። በዚሁ አጋጣሚ እናመሰግናለን ማለት ነው። እውነት ለመናገር ከእናንተ መለየት አልቻልኩም። በጣም ነይቶ ለማቆም ፈልጌ ነበረ፣ ግን የእናንተ ብርታት የሞስታ በረታቱኝ ጓጉቼ መስራትን ብቻዬንም ቢሆን ቀጠልኩኝ እያለች ነው። ሴቶችን ማበረታታት እንዳታቆሙ ማለት ነው። የመዳም ቅመሞች እኔ ነው ጨምሮ ሴት በሴት አይጨክንም ባይነኝ፣ እኛ በሁሉም ቢሆኑ አንጨክንም። አሁን ላይ እኛ መንግስት ሆነናል፣ ባይዘወይ ያላወቅነው ስልጠና ነው የተሰጠን አገር ነው እያስተዳደርን ያለ ነው። በዚሁ አጋጣሚ ግን አላወቅነውም፣ ከባድ ማለት ከባድ ስልጣን ላይ እንደተቀመጥን አላወቅ ነው ማለት ነው። አድካሚ፣ እጅግ በጣም አድካሚ፣ ምስጋናም ምንም የለንም። ግን ከባድ ስልጣን ላይ ያለ ነው ማለት ይቻላል ማለት ነው። እና ሀፋይ እኔ ብዙ ጊዜ እንትን ብዙ ጊዜ ሚሄደዋል አልሰራም ልጅ ስለሚዝ ማለት ነው። እስኪ አበረታቱኝ። ስለምታበረታቱኝም ከብብ አመሰግናለሁ። ላይክ ሽር እያደረጋችሁ ታበረታቱ ደስ ይለኛል። መልካም